አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 18 በዚህ ቀን የቅዱስ ሱሲኒዮስ አገልጋይ ቅዱስ አውሳብዮስ በሰማዕትነት አረፈ። ዲዮቅልጥያኖስም ቅዱስ ሱሲኒዮስን በሚያሰቃየው ጊዜ ንጉስ ሆይ ለሱሲኒዮስ አውሳብዮስ የሚባል አገልጋይ አለው፣ እርሱም በፍጹም ልብ እንደ ጌታው ክርስቶስን ያመልኳል፣ የአንተን አማልክት አያመልክም አሉት። አምጡት አለ። ወደ እርሱም በቀረበ ጊዜ ስለ ሃይማኖቱ ጠየቀው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉስም ብዙ አባበለው፣ አመልክቶቹን ማምለክ በመተው ገሰጸው። ቅዱስም የእውነተኛ አምላክ እግዚአብሔርን አምልኮ በመተው ንጉስን መልሶ ገሰጸው። ስለዚህ ንጉስ ቁጣን ጨመረ፣ ራሱን በሰይፍ የቆርጦስ ዘንድ አዘዘ። ይህም ቅዱስ ከጌታው ዶሲሲኒዎስ ቀድሞ የሰማዕትነት አክሊል በመንግስተ ሰማያት ተቀበለ። በረከቱ ከእኛ ጋር ለዘላለሙት ኑር አሜን። በዚች ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም ሲድራቅ፣ የእናቱ ስም ማርያም ነው። ይህንንም ቅዱስ በወለዱት ጊዜ ከእርሳ የምትባል የእናቱ እህት ወስዳ ከልጃዋ ጋር አሳደገችው። ሰባት ዓመት በሆናቸው ጊዜም ወደ መምህር ወሰደቻቸው። የቤተ ክርስቲያንንም ትምህርት ህጉንም ተማሩ። በጾም በጸሎት ሲጋደሉ ኖሮ የእግዚአብሔር መላአክ ቅዱስ ገብርኤልም ተገለጠላቸው፣ ስለ ክብር ባለቤት ክርስቶስ ስም ምስክር እንደሚሆኑ ነገራቸው። ከጥቂት ወራት በኋላ ሰይጣን ዲዮቅልጥያኖስን አስቶት ለጣዖት በሰገደ ጊዜ እሊህን ቅዱሳን ክርስቲያኖች እንደሆኑ ነገር ሰሮባቸው። የእንዲናው ገዢ አዳኖስም ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ እንደማቸው ስቲፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። ከጾም እና ከስግደት የተነሳ ስጋው ስለ ደከመ ስቃዩ ህማም ለጴጥሮስ ታወቀው። ያን ጊዜም የእግዚአብሔር መልአክ ከህማሙ ፈወሰው። አረኔስም አይቶ ጴጥሮስን ወደ ምስራቅ አገር ወስደው በዚያ ራሱን በይሰፍ እንዲቆርጡ ታዘዘ። አባብሶ ወይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸውም ተቃቅፈው ተሳሰሙ። በሰማያዊት ኢየሩሳሌም እንዲሰበስባቸው ወደ ጌታችን ጸልዩ እነሆ ወደ እርሳቸው ከሰማይ ቃል መጣ እንዲህ የሚል ተጋዳዮች ሆይ በሰማያት በብዙ ጉባኤ መካከል ትኖራላችሁና ሰላም ይሁንላችሁ ስጋችሁን በምድር አይላይም ከዚህ በኋላ መልአክ አባበሶይን ወደ እስር ቤት መለሰው የጭፍሮችም ሀያል ድር አድራጊ አባ ጴጥሮስን ራሱን ቆረጡ ስጋውን በእንጨት ላይ ሰቀሉ። አባ ብሶይም በጨልታ ይወስደው ዘንድ የእስር ቤት ጠባቂውን ለመነው። ሄዶም አባ ጴጥሮስን ስጋውን ዋጆ በሽቱ አድርጎ ገንዞ በስውር ቦታ ቀበረው። በረከቱ ከኛ ጋር ለዛለሙ ትኑር አሜን። በዚህ ቀን በጠርሴስ ሀገር ውስጥ መከራ የተቀበሉ የከበሩ ሰማዕታት መታሰባቸው ነው። በረከታቸው ከኛ ጋር ለዛለሙ ትኑር አሜን። አቅረብኩ ማይሌት ዘኪ ማለፍ ደርስ